አሰላሙ አለይኩም ወረህመቱላህ ወዲያኔ መልቲ ሚዲያ ፕሮዳክሽን ተከታታዮቻችን እንዴት ቆያችሁ? የኔ ታሪክ ፕሮግራማችን ተጀምሯል። ዛሬም የእናንተን ምክርና ሀሳብን የሚሹ ታሪኮችን ወደ እናንተ ይዘንላችሁ መጠናል። እናንተም እንደተለመደው የሚኖራችሁን ሀሳብና አስተያየት በኮሜንት ሴክሽን ላይ አሳውቁን። እንዲሁም በተጨማሪም እናንተም ታሪካችሁን ማጋራት የህይወት ልምዳችሁን ማካፈል የምትፈልጉ ከሆነ እስክሪኑ ላይ በምትመለከቱት ስልክ ቁጥር ወይንም የቴሌግራም እና የቲክቶክ አድራሻዎቻችን ላይ ሊታጋሩ እንችላላችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ እያረጋችሁ ቤተሰቦቻችን ብትሆኑ በጣም ደስ ይለናል። ወደ ዛሬው ታሪክ እናልፋለን። መልካም ቆይታ ይኖላችሁ። አሚን መልቲሚዲያ ፕሮዳክሽን። የመጀመሪያ ባለ ታሪካችን እንዴት ትላለች። እኔ በ14 ዓመት ነው ያገባሁት፣ እናም በዛ አረገዝኩኝ። ነገር ግን ከባለቤቴ ጋር ብዙ አልተግባባንም፣ እናም ተፋታን። ልጅን ከወለድኩኝ በኋላ በዛው ዓመት ላይ እቃ ተከፋፍለን ተፋታል። ወደ ቤተሰቡን ተመለስኩ። ከቤተሰብ ግን ስማችንን አጠፋሽ በማለት በጣም ነበረ የጠሉኝ። ከቤት እቃ እንኳን እንዳልጠቀም ይከለክሉን ጀመር። ከዛ የቤተሰቦቼ ግቢ ውስጥ አባቴ ትንሽ ቦታ ሰጡን ስልበት እና ኑሪ አሉኝ። እናታችን አታኖርሽም ሲሆን፣ ከዛ ትንሽ ስራን ነበረኝና ብቁብ ገብቼ በዛ ሰዓት አስር ሺህ ብር የወደቀ ቤት እንዲሆን ሰራሁን። ከዛ ከልጄ ጋር እዛ መኖር ጀመርን። እናም ልጅም እኔም ማደግን። አሁን 23 ዓመት ነው ነው ልጅ ደግሞ ዘጠኝ ዓመቷ ነው። እናም ብቻይም ስኖር መፍራት ጀምሬያለሁ። ቤቴ የሙስሊሞች መቃብር አጠገብ ነው እና ማታ ማታ ጅብ አላስተኛ ይለኛል። በዛ ላይ ልጅ ጋር እናትና ልጅ አንመስልም፣ ወንዶች በጣም ያስቸግሮኛል። እናም ህይወት ከበደኝ። ማግባት እንዳለብኝ አውቃለሁ፣ ነገር ግን ልጅም ወንድ ጋር ይዘው መሄዱ እሱን ሳስበው ፈራለሁ። ትቼ እንዳልቀመጥ ደግሞ ብቻ የምኖር ከበደኝ። አሁን አንቺ ሳወራ እንኳን በረንዳይ ላይ ጅብ ተኝቶ ነው የማወራሽ። ወላይ እስከ መቼ እንቅልፍ አጥቼ እንደምኖር አላውቅም። ልጅን እጠብቃለሁ ስል ትዳር እሷን ደግሞ ሳወራት ልጄ በጣም ነው የሚከፋት። ብዙ ጊዜ ራሴን ላጠፋ ሞክሬያለሁ፣ አልተሳካም። የወደፊት የሚባል ነገር የለኝም። እኔ በልጅነቴ ብዙ ነገር ደርሶብኛል። እሱን ሳስብ ያመኛል። እናም ግራ ገባኝ። ልጅም ለማልተው እሱን አልችልም ማንም የለኝም ይላል። እና ምክርና ሀሳባችሁን ቁጥር አንድ ብላችሁ ያላችሁን ሀሳብ አስተያየት፣ ወይም ደግሞ ማገዝና መርዳትን ከፈለጋችሁ አሳውቁ ቁጥር እንሰጣችኋለን። ቁጥር አንድ ብላችሁ ሀሳብና ኮመንታችሁን አስቀምጡላት። ወደ ቀጣዩ እንሄዳለን። ሁለተኛዋ ባለ ታሪካችን ደግሞ እንዴት ትላለች። አሰላሙ አለይኩም። ታሪክ የሚጀምረው 209 በ13 ዓመቴ ባህር ዳር ሳውዲ በጀለላ ተሸውደን ከጓደኞች ጋር በመሄድ ነው። ሳውዲ ሁለት ዓመት ከቆየው ልጅ ስለነበርኩ ቆየሁም። ልጅ ስለነበርኩም ከዛም መስራት አልቻልኩም። ቤተሰብ ብዙ ብር ከፍሎ ነበረ የገባሁት። እዛ ስደርስ ግን በደንብ መስራት አልቻልኩም ነበር። ሁለት ዓመት እንደቆየው ብራቸውን ሳልመልስ ተያዝኩኝና ተመለሱ። ስመለስ ኮሮና ነበረ። ምንም ብር ስላልነበረኝ ኢትዮጵያ መኖር ከበደኝ። ቤተሰብ ጋር መስማማትም አልቻልኩም። ብዙ ነገር እየተነገረኝ ያስከፉኝ ነበረ። እንደምንም ግን ኮሮና ሲወጣ ፓስፖርት አውጥቼ በስንት ድካም ጆርዳን ገባሁኝ። በሰዓቱ ጆርዳን መሄድ ቀላል ነገር ነበረ። እኔ ግን ብዙ ጊዜ ወሰደብኝ። እንደዛ ነበር ይሄድኩት። ከዛ ሲሄድ ደግሞ የደረሰብኝ ቤት የደረሰኝ ቤት ትልቅ ሴትዮ ዳይፐር መቀየር እና እሷ ደግሞ የአእምሮ ታማሚ ናት። ትልቅ ልጅ ነበራት። እንቅልፍ አልተኛም፣ ምግብ አልበላም፣ ራሴን የማገኘው ልጇ በጣም ያሰቃየኛል፣ እሷም አታስተኛኝም። ብዙ ነገሮች ተፈራረቁብኝ። ቢሮ ደወልኩ፣ ለቤተሰብ ተናግሬ፣ ቤተሰብ ደግሞ ለምን አልፈሽ አሰሪም ሳውዲ አልሰራሽም እዛም ሄደች። ለምንድን ነው የማትሰሪ ሲሉ የማደርገው ሳጣ እየተሰቃየሁ ኖርኩኝ። አንድ አመት ከሶስት ወር ሲሆነን የሚያስጠፉ ልጆችን አግኝቼ ቀፍቼ መስራት ጀመርኩኝ። ከዛም ተያዝኩኝ። ድጋሚ ለመሄድ ሞከርኩ። ብሬን ጨረስኩ። ቤተሰብ ጠለን ከጓደኞቼ የተበደርኩት ብር በአጠቃላይ መቶ ሺህ ብር ደረሰ። ለመሄድ ብሞክር አልሳካልኛለ ይባስ ብሎ ፓስፖርት የተበላሸ ከቤተሰብ ተጣለው ብቻዬን መኖር ጀመርኩ። አሁን ግን ኑሮ በጣም ከበደኝ። እንኳን እዳዬን የሚከፍልበት የምበላውም አጣው። ስራ እንዳልሰራ ምንም የማውቀው ሰው የለም፣ የሚረዳኝ ሰው የለም። አንዲት ጓደኛ አለችኝ። ከእሷ ውጪ የት ነሽ ብሎ እንኳን የሚጠይቀኝ ሊረዳኝ የሚችል ሰው አጣው። በጣም ዱዓ አደርግ ነበረ። አላህ የተሻለ አለው እያልኩኝ ለመቻል ሞከርኩኝ። እንደዛ አድርግ ነበረ። ግን ከዚህ በላይ አልችልም፣ ደከመኝ። አሁን ያመንኩት ጌታዬ ማህሪ ነው። ይቅር ይለኛል፣ ችግሬንም ያውቃል። አመስግኝ ለመኖር ብዙ እየሞከርኩኝ ነው፣ እሱንም ያውቃል። ነገር ግን ራሴን አጣሁት። አላህ እንዲያዝንልኝ ዱዓ አድርጉልኝ። ጓደኞቼን እዳይን ለመክፈል ብዙ እንደሞከርኩም እና እንዳልቻልኩም ቴክስት አደረግኩላቸው። አውፍ እንዲሉም እፈልጋለሁ። ይህንን ውሳኔ ከመወሰን በፊት ግን አንድ እንኳን ለመኖር የሚያስችለኝን ነገር ፈልጌ ነበረ ግን አጣው። ዘመድ እንኳን ራቀኝ በጣም በትንሹም። ታሪኬ ይህንን ይመስላል። እናም ይህንን ታሪክ ያጋረዋችሁ ይህንን ታሪክ የሰማችሁ ሁሉ ዱአ አድርጉልኝ ትላለች። ወደ ቀጣዩ ታሪክ እናልፋለን። ሶስተኛው ባለታሪካችን ደግሞ እንዲህ ትላለች። ትንሽ ዘለግ ስለሚል እስከ መጨረሻው ድረስ ተከታተሉ። አሰላሙ አለይኩም ወደ ህት የረዚቃ ታሪክን ላንቺና ለቤተሰቦችሽ ላካፍልሽ። በእርግጥ የመውደድን ምክንያት ያየሁበትና የተፈተንኩበት ነው። ታሪክም እንዲህ ይጀምራል። ሰባተኛ ክፍል ተማሪ ነበርኩ። ስለ ፍቅር ማለትም ስለ ተቃራኒ ጾታ ጓደኛ መሆን የሚባለው ነገር በእኔ አእምሮ ውስጥ በጭራሽ የለም። ነገር ግን ብዙ ጓደኞቼ አብረው ጓደኛ ይዘው ሳያቸው በጣም እሸማቀቅና እቆጣ፣ በምክር ሁሉ ነበረ አብረው ሳያቸው አፍርና ደንግጭን መቅለስ ነበር። ነገር ግን አንድ ወንድሜ ጓደኛ ማለትም በእድሜን በክፍልም አንድ ላይ ባይሆኑም እንደ ጓደኛ ይተዋወቁ ነበር። ያ ብቻ ሳይሆን ምግብ ቤት ስለነበረን እኛ ቤት ይጠቀማል። እሱ ክፍሉ ስምንት ነው። እናም አንድ ቀን ቁጭ ብለን አንዲት ጓደኛችንን አያቸዋት። ይች ልጅ ከክፍሉ አንደኛ የሚወጣው ደግሞ ምርጥ ልጅ ነው። ዛሬ የሰማውትን አላመንኩም። አብረው ከምትፎካከረው ልጅ ፍቅር ይዞት ሊጠይቃት እምቢ አለች። አይገርም አለች። እኔ ቀጠል አድርጌ ደግ አደረገች መጃጃሉ ምን ይሰራላት አላልኳት። እሷም ዝም አለች። ከዚያ እነሱም ወደ ሃይስኩል እኛም ስምንተኛ ክፍል ገባን። ስምንት ስንጨርስ እኛም ወደ ሃይስኩል ገባን። እናም ሁለት ወር እንደተማርን ያቺ አብራው ስትፎካከር እና ፍቅሩን አልቀበል ያለችው ልጅ በሲሄር በጣም ታማ ተኛች። እሱም በጣም ጥሩ እና ደግ እንዲሁም ለሷ ለእሷ ያለው አመለካከት የተለየ ስለነበረ አሳይመንት እየሰራ ብር አዋጦ ከተማሪዎች ጋር ብር ሸፍኖላት ፈተናም እንድትቀመጥ አደረጋት። ከዛ እነሱ 11ኛ እኛም አስር ገባን። ነገሩ አሁን የሚጀምረው እንዳልኳችሁ፣ እሷ አሁን ላይ እኛ ጋር ምግብ ከመመገብ በላይ ቤተሰብ ሆኗል። እና እየመጣ ለእሷ ያለውን አመለካከት ለእሷ ያለውን ቦታ እሷን የሚገልጽበት መንገድ ሁሌ ለአክስቴ ሊስት ሲነግራት እሰማለሁ። እና ወይ ይሄ ልጅ ምን ያህል ጎወዳት ንወላለሁ ወላሂ እሷን የሚገልጽበት መንገድ ማንም ወንድ ሲገልጽ ሰምቼ አላውቅም። በእርግጥ እኔ ፍቅር ምናምን የሚባለው ነገር አእምሮ ውስጥ የለም፣ ግን ለእሷ ያለው የመሀባ ልክ ያስገርመኝ ጀመር። እንዲህ እንዲያ እያለ እነሱ አስራ ሁለተኛ ማትሪክ ደረሱና ወደ ዩኒቨርሲቲ ለመፈተን ሄዱ። አሁን የምነግራችሁ እሱና እኔ በነበርንበት ሰዓት የተነገረኝን ነው። እናም ሊቀጥልላችሁ፣ ግቢ ሆነው እሷ አንድ ጥያቄ ልጠይቅህ አለች። እሱ ምንሻላት እስካሁን ጓደኛ ሊያስግብ አለች። እሱ አረ በፍፁም ለምን አለች? እሺ አንተ ለእኔ ያለህ አመለካከትና ቦታን አቀዋለሁ፣ ጀዛ ከላህ ለሱ እና ከአላህ መንገድ ሳንወጣ ባህላል የምንጣመርበትን መንገድ እያበጅን አብረን መሆን እንችላለን አለችሁ። እሱም በደስታ እሺ አንቺ ብቻ ፈቃደኛ እንጂ አላህ። ከዚያም አላህ ፈተናቸውን ጨርሰው ከግቢ ውስጥ ከዛ ፈተና ውጤት እስኪጠብቁ የነበራቸው ቅርርን በቃ ከአላህ መንገድ ሳይወጡ ነበር እና እሱም የእሷን ትዕዛዝ መጠበቁ በጣም ያስቀኑም ጀምር። እኔ ያን አስራ ሁለተኛ ክፍል ተማሪ ነበርኩኝ። ያቺ ለፍቅር መጥፎ አመለካከት ያላት ልጅ አልመስልም ወላህ አጠገቤ ደውሎላት አውሮቷ ሲዘጋ እኔ ምን ነበረውኝ አሁንስ እንዲህ የሚያስብ መልካም ሰው ድንበር የማያልፍ ሰው ቢገኝ ዝም አልልም ማለት ጀመር ለራሴ። ነገር ግን ውጤታቸው በመጣ በሳምንቱ አሪፍ ስላልሆነ፣ እንዲሁም የቤተሰብ በግል ለማስተማር አቅም ስላላቸው እንዲማሩ እንድትማር ነገሯት። እሷም ለእሱ ሳይቀድም ብለው ሽማግሌ እንዲልክ አደረገች። ከዚያም እንማከርበት ተባለ ነው ቀጠሮ ተሰጠው። አባትየው እሷ የመረጠችውን ስላልፈለገ ከአንድ ዓመት በፊት ጠይቆት ለነበረው ጓደኛው ልጅ መዳር ስለፈለገ ብቻ ለእሷ አማራጭ አቀረበ። ወይ እኔ የመረጥኩትን ወይ አንቺ የመረጥሽውን አላት። እሷ ግን ለማስረዳት ሞከረች። አይቻልም። ምክንያቱም እናቷም አልነበረችም፣ ትንሽ ቤት ውስጥ ተጋጭተው ስለነበረ ትታቸው ሂዳ ነበር። እና ያላት አማራጭ የታዘዘችውን ማግባት ነበረ። ነገር ግን ለዛ ለሚወዳት ለእሷ ትልቅ ቦታ ላለው ልጅ አባቷ ርቅ ቦታ ሊወስዳት እንደሆነ፣ መች እንደምትመለስ እንደማታውቅ ነገረችው። በሰዓቱ አባቷም የት እንደሚወስዳት አላወቀችም ነበር። ነገር ግን የሄደችው አዲስ አበባ ነበር። ምን ለማድረግ ከአመታት በፊት የጠየቀው የጓደኛው ታላቅ ልጅ ቤት ልጄን ለታናሽ ወንድም ሰጥቻለሁ ብሎ ሁለቱ እዛው እናቷ በሌለችበት የባላ ዘመዶች ቤት ኒካህ አሳሰረላት። እኔ ሁሌ የማቀው ያ ጥሩ አፍቃሪ በነጋታው የኒካህ ፎቶ ተኮስቶ አየና ደነገጠ። አላመንም ነበር ግን ያስቀመጠችለትን ትግስት የተፈጠረውን ሁሉ አስረድቶት ነበረ። ጥሩ እድልን ተመኘችለት። ከዚህ ሁሉ ችግር ሳያልፍ ጥንካሬውን አየው። አላህ ላለውም እና አለ በሱ ድርጊቱ እኔም አፈቀርኩት። ወላሂ ሳየው እንደማላቀው አዲስ ሰው እደነግጣለሁ። በዛ ላይ ተጫዋች፣ ቀልደኛ ሁሌ የሳቄ ምንጭ መሆን ጀመረ። የሆነ ጊዜ ሩቅ ቦታ ሄደና በቃ ካልዘየርኩሽ አዘየልኝም ወይ ሲለኝ እሺ ዘይርሃለሁ አልኩት። ከዚያ ጊዜ ጀምሮ እኔና እሱ አብረን ሆንን። ሁሉንም ረሳው። ግን አብሬው ከእሷ ጋር እንደነበረው አይነት ይሆንልኝ፣ ጠቅም አጓጉል ነገሮችን ማድረግ ይፈልጋል እኔ ደግሞ ያንን አልፈልግም። አብረው የመሆን አብረው የመሆን ምክንያት ያ የድሮ ማንነቱ ነበርና ስለተፈተነ አሁን እሷ ጋር ጊዜ ሳላሳልፍ እንዳላጣ የሚል ተጽዕኖ ይሆናል ብዬ በቃ ኒካህ እናድርግ አልኩት። እሱም ደስ አለው። በሰዓቱ እኔ አስራ ሁለተኛ ክፍል ፈተና ለመውሰድ ሁለት ወራት ነበር የቀሩን እና እናቴንና ወደ እሱ ሽማግሌ ላካልኩት። ግን አንቺን ቤተሰብሽ እምቢ ቢሉ አይ እኔ እሱን ወርደዋለሁ፣ ባህላል ከእሱ ጋር መኖር እፈልጋለሁ ትያለሽ ወይ አለኝ። አይ እንደሱ የምልበት ድፍረት እንኳን የለኝም አልኩት። እና እምቢ ቢሉ እንደ መጀመሪያ እንዲመለሱ አልፈልግም፣ ስለዚህ አንቺም የሆነ ነገር አድርጊ አለኝ። እኔም ለእኔ ቤተሰቦች የሆነ የሚደሰቱበትን ነገር ሳላደርግ እነሱን እምቢ ማለት አልፈልግም አልኩት። እና ምን ይሻላል አለኝ። እስከዚያው የምታገስ አልኩት። ከዚያ ፈተና ደርሶ ስለነበረ ተፈትኜ ወጣሁ ግን ግን በቃ እኔ ጋር እሱ እንደሚፈልገው አልሆነልኝም። አሁንም ተገናኝተን እንድናወራና አጓጉል ነገሮች እንድናደርግ ይፈልጋል። በፍጹም ደግሞ ያ እንዲሆን ሀራም ላይ እንድንወድቅ ስላልፈለግ እሱንም ተው ብዬ ስላልተወ ዳግመኛ እናቴን እንደምንም እኔ ቀስ ብዬ መጠየቅ እንዳለብኝ ነገርኩት። እሱን ይሻለ ከዚያ ኡሜ ከሽማግሌ ላክ ከዛ ሽማግሌ ላክ አለኝ። ትምህርትሽንም አስተምርሻለሁ የፈለግሽበት ኦኬ። እናቴ ሽማግሌ ተላካለችኝ ሚ ሽማግሌ ተላካለችኝ። ትምህርትሽንም አስተምርሻለሁ የፈለግሽበት ሀገር አለኝ እና ትማሪያለሽ ስላት እሺ ነበረ ያለችኝ ነገር ግን መልሳ እንደ እህት የምታያት ጓደኛዋን ለማማከር ወሰነችና እሷም ይቅርባት ደካማ ጎኑ ደካማ ጎና አለው ብላ ስትላት ሀሳቧን ቀይራ አይ የቅርብሻለች ደግሞ፣ በሰዓቱ ሰፈር ጎረቤት አብረናቸው ይታያሉ ይዋደዳሉ ለሷ ብሎ ቁርስም ምሰ ይበላል ምናምን ሲሉ ስለሰማች፣ አይ የሰው ወሬ እንዲህ ተገበር አልፈልግም፣ እንዲሆን አልፈለገችን መሰለኝ አይ እንዲሁ በወንድምነቱ ዝምድናችሁ ይሻላል ብላ ደስታዬን ሀዘን አደረገችው። ለሱም ነገርኩት። አይ አብረን እንደምንሆን እናሳኳዋለን አብሽር ያለኝ እኔ ምሻልኩት ግን እሱ እንደማልወደው እንደማልወደው ተግባር የማልወደውን ተግባር አታድርግ፣ አብረኸኝ ያትሁን ሀራም እንዳይሆንብን፣ እንደ ድሮ ሁን ስለው አልሰማኝም። ስለዚህ የሰው አፍ ውስጥ ገብቼ ቤተሰቦቼም ይህቺ ልጃቸው ከማስባል ጌታዬንም ከማስቆጣ ብዬ ስድስት ወራችን እንለያይ የሚል ዱብ ዕዳ አወረድኩበት። ይቀጥላል። ግን ወላሄ፣ ለእሱ ያለኝ ፍቅር ቀንሶ አልነበረም። ለእሱ ያለኝ ፍቅርና ቦታ አንድ ቀን እንኳን ነግሬው አላውቅም። እወዳሃለው በይኝ ሲለኝ እንኳ ሀራም ነው፣ ይህንን ቃል አውጥቼ አጅነብዬ ጋር እንድል አልተፈቀደልኝም እለና ከራሴ ጋር አይ ወላሄ መቼ ማንተን ለመውደድ አላህ ያቀብኛል ብዬ ነበር የምመልስለት። እና መለያየት ትፈልጊያለሽ ወይ አለኝ? አዎ። ለምን ሲለኝ በቃ ቤተሰቦቼ ላንተ የማይድሩኝ እንደሆነ አውቃለሁ ብዬ ሌሎችንም ምክንያት ደረደርኩበት። ከዚያ ሶስት ቀን ቁጭ አደረገኝ። ለማውራት ሞከረ መልሴ ግን ያው ነበር። እናም ተለያየ። ግን ወላሄ በጣም ስለምወደው፣ እቤት ምግብ ሊበላ መጡ ስልኩን አንስቶ ከሴት ጋር ሲያወራ በጣም እቀናለሁ። እሱ ግን በቃ የራሱን ላይፍ ጀምሯል። ደግሞ እንደ አዲስ ጀምሯልኝ የአሁኑ ግን የመረረ ነበረ። ወዲያው ለማግባት ነበር ያሰበው፣ ለካ ሽማግሌ ልኳል። እኔም አስቦ በሰዓቱ ስለሚወደኝ ሶስት ወይንም ሁለት ወር አመት እንዲፈጅ ነገሮችን አስተካክሎ አብረን የምንሆንበትን መንገድ ይፈጥራል ብዬ ነበረ። ግን እሱ በቃ አብረን መሆን አንችልም ስላልኩት ብቻ ምንም ሳቅማማ ምርጫውን ተቀብሎ የራሱን ህይወት ለመኖር ወስኖ አይለካ ሽማግሌዎቹን መላኩንም የሰማሁት እንዲህ ነበር። መስጅድ ጀማአ ለመስገድ ገና አምስት ሰዓት ላይ ነበር የገባሁትና ቁርአንን ቁርአንን እየቀረው እንቅልፍ ነገር ያዝ አደረገኝ። ከዚያ ለካ ለሽ አድርጎኛል። በዚያ ሸለብ እንዳደረገኝ እሱ ኒካ ሲያደርግ አየሁኝና ብንን አልኩኝ። ወይ ተኝቼ ነው ማለት ነው ብዬ ከራሴ ጋር እያወራሁኝ ሳለ ሁለት ልጆች አጠገቤ ሆነው ሲያወሩ ሰማሁ ሰፈሩ ላይ አገሩ ላይ የተፈጠረውን እያወሩ ነበረ። እኔም እዛው ከድር ሊያገባ እንደሆነ ተናገሩ። እኔም ሌላ ከድር ይሆናል ብዬ ትምስል ደግሞ የአባቱን ስም ሲጠሩት፣ ወይ ጀሊሉ ስራው ብዙ ነው ብዬ እምባይን አፈሰስኩት። ሰግደን ስንጨርስ የኔ ሰውነት ውሃ ሆኗል፣ ደንግጫለው፣ ከፍቶኛል። ብቻ ጨርሰን እቤት ስንሄድ እሱ ምግብ እየበላየሁት ማመን አልቻልኩም፣ ምንም እንዳልተፈጠረ ግን ዋጥ አድርጌ አስኩት እና ሁለተኛው ቀን ላይ ልታገባ ነው አልኩት። አራ አይታወቅም ገና ነው አለኝ። አይ ጥሩ ነው በዚህ ፍጥነት ትረሳኛለ አላልኩም ነበር አልኩት። እሺ እኔ ደግሞ ምን አደረግኩኝ? የገፋሽኝ ያንቺ፣ አባራሽኝ አንቺ እያለ እንደ ጥፋተኛ ሲናገረኝ ጮኩና እንባተናነቀኝ እሺ ተወ፣ በቃ ማሻላ ብቻ ጥሩ ነው ብዬ የውስጤን ቁስል ዋጥ አደረግኩት። ወዲያውም እሺ ተብሎ ቀለበት፣ ልብስም ሊገዛላት እንደሄዱ ሰማሁ። ብዙ ጊዜ ከሰል የሚገዛበት ቤት እሱ ጫት የሚሸጥ ጎረቤታቸውን ነበርና እዛ ነበር መሄዳቸውን የሰማሁት። አሁንም ብዙ ሳይቆይ ለኒካ ፕሮግራም መዘጋጀት ጀመሩ። ይህም ሰላቴን እያገዛሁ ለመርሳት መሞከር ጀመርኩኝ። በጣም ዱአ ማብዛት ጀመርኩኝ። ብቻ የኒካሁ ቀን እሱ ያሰረ ዕለት ልጅቷ ህፃናት ተብላ አንድ አመት እንዲጠብቅ ተነገረው። ማለቴ እቤት አላስገባትም እዛው እናቷ ጋር ትሆናለች። በዛች ቀን እኔ ባገባች እኔ ባጠገባቸው ከሰል ገዛ ሲሄድ የነበረውን የውስጤን ህመም ወላሂ ከአላህ ውጪ ማንም አያውቅልኝም። ለማንም አላወራሁትም። ለማንም ምንም ሳልልም ዋጥ አድርጌ አሳለፍኩትና ራሴ አላህ ባዘዘልኝ ነገር ላይ ማድከም እንደሌለብኝ ሁሉ እሱ ያለው ሁሉ አላህ ያለው ሁሉ እንደሚሆን ለራሴ ነገርኩትና፣ በቃ ህይወቴ እንደዚህ አይነት ውስጥ ነገር ዳግመኛ ላላስገባ ለራሴ ቃል ገብቼ ህይወቴን ቀጠልኩ። ለተወሰነም ጊዜ አዲስ አበባ ነበርኩም ከዚያ ተመለስኩ። ግዴታ መመለስ ነበረብኝና እናም እሱ እንዳልኳችሁ እኛ ቤት መመገብ ከጀመረ ስድስት ዓመቱን አስቆጥሯልና እናቴ ጋር ያለችው የሁለት እናቴ ጋር ያላቸው የሁለቱ ቅርርብ በጣም ነው የሚለየው። የወዳታል ትወዷለች። እና አስራ ሁለተኛ ክፍል እንዳልኳችሁ ውጤት ቀርቶብኝ ስድስት ወር ሙሉ ሆነኝ በሰዓቱ እና እስካሁን ስልክ ስላልነበረኝ እናቴ ስልክ ገዛችልኝ። ከዚያ በቃ ምንም መደወል ብፈልግም አብረን እንደማንሆን ራስን ስላሳመንኩት በቃ ከእሱ ጋር የነበረኝን ያንን የሞሀባ ጥቅ በወንድምነት ላድርገው ብዬ አሰብኩኝ። ምንም እንኳ እያሰብኩኝ ታይ፣ እኔ አንቺ ሚስቴ እንድትሆኝ የሚፈልገው በአላህ ወንድሜ አትበይኝ ይለኛል። ወላሂ አንቺ ገፍተሽኝ እንጂ ላንቺ አለኝ ቦታ አሁንም ያው ነው አለኝ። ከዚያ እኔ ጥፋተኛ፣ አንተ ጥፋተኛ እያደረግን አንተን እንደ ጻዲቅ ራስን የምታይበትን መንገድ በጣም የሚገርመው አልኩት። ብቻ አሁን ላይ እሱ የራሱ ስራዎች ከአንድም ሁለት ሶስት አለው። በቂ ነው ኖሮ ራሱን ጽድት አድርጎ ማስተዳደር ይችላል። እና ደግሞ ጠንካራ ነው፣ ይሰራል፣ መለወጥን ይፈልጋል። ብቻ ምን ልበላችሁ አሪፍ ላይ ነው። እና በማውራት በማስረዳት አዳዲስ እንደ አዲስ ጥፋቶችን እየነገረኝ ተስፋ ባለመቁረጥ አብረን አሁንም መሆን እንዳለብኝ ነገረኝ። አልተቀበልኩበት አልተቀበልኩትም ነበረ። ነገር ግን ለተከታታይ አራት ወራት በማውራት በማስረዳት ሁለተኛ ሚስቱ እንድሆን አሁንም ከእሷ ገለ አስፈልጡ እንደሚወደኝ ለእኔ ያለው ቦታ የተለየ እንደሆነ ብቻ አሳመነኝና እርሽ ብዬ ተቀበልኩት። እርሽ ብዬ እንዲቀበለው ማደረገኝ። ወላ ያንን ያደረግኩት በጭራሽ ለእሷ ያለኝ ፍቅር ቅንጣት ታህል አልቀነሰም ነበር። ምንም በሰው ሕይወት ልገባ ባልፈልግም ግን አልቻልኩም። አብሬው ለመሆንም ቃል ገባሁና የሚያስፈልገኝ ትምህርት ወይንም ስራ ከሆነ የምትፈልጊውን አደርግልሻለሁ አለኝ። እንሻላ ሀብሽር ያለኝና አምኜ ተቀበልኩት። ነገሩን ግን ሳስበው በህይወቱ ሁለተኛ ሚስት መሆኔ እና እሱ ለእኔ ያለውን ቦታና ፍቅር ከእሷ ጋር አንድ አይነት ይሆናል የሚለውን ሳስብ በጣም ከራሴ ጋር እየተጣለው መጣሁ። ብቻ ምን ልበላችሁ አሁንም በመሀባው ምክንያት ከባድ ውሳኔ በራሴ ፍላጎት ገባው። እኔ ግን አሁንም አብረን እንድንሆን ያደረገው አላህ ነው እሱ በምክንያት ይሆናል ብዬ ስላሰብኩኝና እንዲህ እያለ እሱ አንድ አመቱን ጨርሶ ሚስቱን ወደ ቤት ሊያስገባ ነው። አይገርምም? ወላሂ በቃ በጣም በምትወዱት የኔ በምትሉት ከእናንተ ውጪ ሌላ ሴት ጋር በጭራሽ ለማሰብ የሚከብዳችሁ ብቻ ግን ለሰርጉ እንደ መጀመሪያውን ባይሆን ከፍቶኛል። ዳግም እያለቀስኩኝ ነበረ። በአሁኑ ግን ስጦታ ሰጠሁት። ስጦታው ቁርኣን ነበረ። ብቻ በምንም ምክንያት እንደማይተወኝ ምሎ ቃል ገባልኝ። ብቻ የማይቀየረውና ቤቱ የማይቀር ነውና ቤት ሚስቱን አስገባ። ለካ ኒካ ስለነበራቸው አብረው ያድሮ ነበረ እና አርግዛ ቶሎ ቤት ለማስገባት ለዛ ነበረ ሰርጉ የተፋጠ ነው። እና አሁን ላይ ሚስቱ እርጉዝ ናት። ብቻ እኔ ሁለት ልብ ውስጥ ነኝ፣ በቃ እኔም ከእንደዚህ አይነት ህይወት መውጣት አለብኝ። አሁን እኔ እና የአሁኑ ፍራቻዬ አሁንም እኔን የሚተወኝ ይመስለኛልና በአላህ ምን ላድርግ? ሁለት ልቡኝ ያለው እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ ይላል። ስለዚህ ያላችሁን ሀሳብ እና አስተያየት ቁጥር ሶስት ብላችሁ አስቀምጡላት። አሚን መልቲ ሚዲያ ፕሮዳክሽን ውድና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ምስል ነበረ ለሚኖራችሁ ማንኛውም ማስተያየት በኮሜንት ሴክሽን ላይ አስቀምጡልን እንዲሁም ደግሞ እናንተም ታሪካችሁን ማጋራት ወይንም ልምዳችሁን ማካፈል ከፈለጋችሁ እስክሪኑ ላይ በምትመለከቱት ስልክ ቁጥርና አድራሻዎቻችን ላይ ልታጋሩን ልትልኩልን ችላላችሁ አብራችሁን ስለሆናችሁ እጅግ በጣም አድርገን እናመሰግናለን እዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ፕሮግራም እስከምንገናኝ መልካም ቆይታ